ጤና ይስጥልኝ፣ እንደምናመሻችሁ። ለስፖርት ዜናዎቹ እምነጽዮ ሙሴ ነኝ። በሐዋሳ ከተማ ሲካሄድ የቆየው አራተኛው የታዳጊዎች የምዘና ውድድር ዛሬ ተጠናቀቀ። በአጠቃላይ ውጤት አማራ ክልል አሸንፏል። በውድድሩ 240 ታዳጊ ስፖርተኞች በተለያዩ የማሰልጠኛ ማዕከላት ገብተው ለስልጠና ስልጠና እንዲያገኙ ተመርጠዋል። ኬኔዲ አባተ ከሐዋሳ ሪፖርት አለን በአስተናጋጁ የደቡብ ክልል እና በቤኒሻንጉል ጉሙዝ መካከል ተደርጎ በደቡብ ሁለት ለባዶ አሸናፊነት የተጠናቀቀው ከ17 ዓመት በታች የወንዶች እግር ኳስ ጨዋታ የአራተኛው የታዳጊ ወጣቶች ስፖርት ስልጠና የምዘናው ውድድር መክፈቻ ነበር። ምርቱ ፍክክር ያደረጉት ሁለቱ ቡድኖች በፍጻሜውም የተገናኙ ሲሆን ቤንሻን ጉልጉሙዝ በመክፈቻ ሁለት የደረሰበትን ሽንፈት ቀልብሶ አራት ለአንድ በሆነ ውጤት በማሸነፍ የምዘና ውድድሩ የወንዶች እግር ኳስ ዋንጫ ባለቤት ሆኗል። በ ት የስፖርት አይነቶች ከነሐሴ 18 ጀምሮ ለ12 ቀናት በቆየው በዚሁ የምዘና ውድድር 26 የወርቅ 27 የብርና 28 የነሐስ ሜዳሊያ በድምሩ ሰማኒያ አንድ ሜዳሊያዎችን በማግኘት የኦሎምፒክ ምዘና ውድድሩን በበላይነት ያጠናቀቀው የአማራ ክልል ነው። አዲስ አበባ 20 ወርቅ 16 ብር እና አስር ነሐስ በአጠቃላይ 46 ሜዳሊያዎችን ሰብስቦ ተከታዩን ደረጃ ይዞ አጠናቋል። 19 የወርቅ ሜዳሊያዎችን ጨምሮ በድምሩ 65 ሜዳሊያዎችን በመሰብሰብ የኦሮሚያ ክልል በሦስተኝነት ውድድሩን ጨርሷል። አስተናጋጁ የደቡብ ክልል ደግሞ 18 የወርቅ ሜዳሊያዎችን ጨምሮ 46 ሜዳሊያዎችን በማግኘት አራተኛ ደረጃ ላይ ተቀምጧል። ትግራይ፣ ድሬዳዋ፣ ቤኒሻንጉል ጉሙዝ፣ የኢትዮጵያ ሶማሌና ሀረሪ በቅደም ተከተል ተከታዮቹን ደረጃዎች ይዘው አራተኛውን የታዳጊ ወጣቶች ስፖርት ስልጠና የምዘና ውድድር አጠናቀዋል። የጋምቤላ ክልል የሜዳሊያ ሰንጠረዥ ውስጥ ስሙን ማስፈር አልቻለም። ድሬዳዋ በፓራኦሎምፒክ፣ ቤንሻንጉል ጉሙዝ ውስጥ ደግሞ በኦሎምፒክ ዘርፎች የጸባይ ተሸላሚ ሆነዋል። የወጣቶችና ስፖርት ሚኒስትር ዴኤታው አቶ አንበሳው እንየው በምዘና ውድድሩ ማጠቃለያ ላይ ባደረጉት ንግግር እንዳሉት ውድድሩ በዓመቱ የተሰጠውን ስልጠና ጠንካራ እና ደካማ ጎኖች ለመለየት ያስቻለ ነው። ተሞክሮ ተቀምሮ ለወዱ ክልሎችና ከተማ አስተዳደሮች የሚደርስ ሲሆን ግባት የምዝናው ውድድሩ ከመጀመሪያው እለት ጀምሮ ስኬታማ እንደነበር የተናገሩት ደግሞ የደቡብ ክልል ወጣቶችና ስፖርት ቢሮ ኃላፊ ወይዘሮ መሰረት መስቀሌ ናቸው። ውድድሩ ማራፊ ና ርቱ ምክር በተወዳዳሪ የታየበት ና ስፖርታዊ አብሶ እስከዚህ የደረሰ ስኬታማ ውድድር ነ። የጅማ ዞን አስተዳደር ከከፍተኛ ሊግ ወደ ፕሪሚየር ሊግ ላደገው ለጅማ አባቡና እግር ኳስ ክለብ ተጫዋቾችና አሰልጣኞች ሰልጣኞች የገንዘብ ሽልማት አበረከተ። ክለቡ በፕሪሚየር ሊግ ተሳትፎ የተሻለ ውጤት ለማስመዝገብ እንደሚጥር የክለቡ ዋና አሰልጣኝ አቶ ደረጀ በላይ ተናግረዋል። ዝርዝሩን የጅማ ስቱዲዮ ዘጋቢ ሪፖርተራችን አማረ ተመስገን ልኮልናል። የጅማ አባቡና የእግር ኳስ ክለብ በአዲስ መልኩ ተቋቁሞ ወደ ኢትዮጵያ ፕሪምየር ሊግ ለመግባት ውድድር የጀመረው ከሶስት ዓመት በፊት ሲሆን በእነዚህ ሶስት ዓመታት ውስጥ ባደረገው ተጫዋቾችን የማደራጀትና የማጠናከር ስራ በዚህ ዓመት ወደ ፕሪምየር ሊጉ ማለፍ ችሏል። ይህንን ተከትሎም በጅማ ዞን አስተዳደር አማካኝነት ለክለቡ ተጫዋቾችና አሰልጣኞች የገንዘብ ሽልማት ተበርክቶላቸዋል። የጅማ አባቡና እግር ኳስ ክለብ አሰልጣኝ የመቶ ሺህ ብር ተሸላሚ የ90ሺ ብር ተሸላሚዎች ናቸው። ቋሚ ተሰላፊዎች እባካችሁ ሞራል ስጡልን። ለሁለት ዓመት የለፋውበትን ድል ዛሬ በማግኘቴ ከህዝቡ ጋር እና ከጅማ ማህበረሰብ ጋር ይህንን አስደሳች ድል በማጣጣሚ እጅግ በጣም በቃ ደስተኛለ ሽልማቱም ክለቡን ለተሻለ ውጤት እንደሚያነሳሳው ነው ዋና አሰልጣኝ አቶ ደረጀ በላይ የሚናገሩት። ስለሰራን ነው ይሄ ሽልማት የተመረከተል ካልሰራን፣ ሁን ያልሰሩ ብዙ ክለቦች ወይም ያልተሳካላቸው ይሄ ሽልማት የለም። ስለዚህ ይሄ ነገር ሞቲቬት ያደርጋል፣ ያነሳሳል። የጅማ ዞን ዋና አስተዳዳሪ አቶ ሰይፋ አባዲጋ በበኩላቸው ለጅማ አባቡና ስፖርት ክለብ የሚደረገው ማንኛውም አይነት ድጋፍ ከህብረተሰቡ ጋር በመተባበር ተጠናክሮ ይቀጥላል ብለዋል። ጅማችንን ብቻ ሳይሆን ደቡብ ምዕራብ ኢትዮጵያን የሚያስጠራ ክለብ እንዲሆን የተጀመሩ ድጋፎች በሁሉም መስኩ ተጠናክሮ መቀጠል አለባቸው። የጅማ አባ ቡና እግር ኳስ ክለብ በፕሪምየር ሊጉ የሚሳተፉ የኦሮሚያ ክልል ክለቦች ውስጥ ሁለተኛው እንዲሆን አድርጎታል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተጠናከረው ዘገባ አማረ ተመስገን ነኝ፣ ጅማ ከኢቢሲ። ለምሽቱ ያዝናቸው የስፖርት ዜናዎች ተጠናቀቁ። እምነጽ ሙሴ ነኝ። መልካም ምሽት።